ስለዚህ ያ ነገር ደግሞ ሙሉ አስክሬን ሙሉ መርመራ ሲደረግ ጊዜ እርግጠኛ ነኝ እርጉዝ መሆኗ ይታወቃል። እነዚህ ሁለት የአክስቷ ልጆች ሆነ ተብለው ተከፍለዋቸው ወይስ አቤል ለመጣል ስለፈለጉ ነው ያ ነገር መጥቶ የተናገሩት እንጂ አቤል በምንም ተአምር እንደዚህ አስቀያሚ የሆነ ድርጊት መቼም አያደርግም። የጓደኛው ፍቅረኛ መቼም አያስረግዛትም። ሺ ጊዜ ቢወዳትም ሺ ጊዜ ቢያፈቅራትም የጓደኛው ፍቅረኛ ደግሞ አያፈቅራትም፣ አይወዳትም። ምክንያቱም አቤል ከእንደዚህ አይነት ስራዎች የራቀ ልጅ ነው። ጥሩ ስራዎች እንደሚሰራ ነው የምናውቀው እንጂ እንደዚህ አስቀያሚ የሆኑ ስራዎችን በዛ ላይ አስገድዶ ሴት ልጅ መትፈር ስንት ሴቶች ናቸው በወንዶች ሲጫወቱባቸው፣ ወንዶች አስገዶምን ሲሏቸው አውጥቶ የራሱ ቤት ያስቀመጣቸው። ስለዚህ በምንም ታምር አቤል እንደዚህ ነገር እንደማያደረግ ያኔ በራሴ አምኜ ነው የተቀበልኩት። ለምን እነሱ ሆነ ብሎ አቤል በሚጥዱት ነገር ነው ያጡት። ምክንያቱም ምንም አይነት መረጃ እስካሁን የወጣበት ነገር የለም። አስክሬን ከቤቱ ከመገኘት ውጪ ሌላ አቤል ላይ ምንም አይነት የተገኘ ነገር የለም። ለምን አልተገኘበትም? ለምን እስር ቤት አልገባም? ለምን አልታገተም? ለምንድ ነው ተለቆ ስራውን የሚሰራ? ያ ነገር አቃጥሏቸው፣ ሆነ ብለው አቅዶ የተነሱት ነገር ነው የሚመስለኝ። ስለዚህ ትናንት እንዳያቸው ሁለት ልጆች መጥተው መረጃ፣ ቪዲዮ እና የሆነ ፈቶ ነገር በፖስታ የተቋጠረ ተሰቶት ነበረ። ይህን ቀላል ነገ ነው። ሌላ ዋና ከባድ የተባለው ከራሄል ጋር የምታደርገው በሙሉ ያለበት ሙሉ መረጃ ያለበት ቪዲዮ እጅ ላይ ያለ 15,000 ብር አስገባልኝና እሰጥሃለሁ፣ ካልሆነ ደግሞ አሳልፌ ከኔ በላይ ያሉ አካላቶችን እሰጣለሁ፣ አንተም ከዚህ ስራህን ትወገዳለህ ብላ ነው የላከችበት ነበረው። ልጆቹም ተይዘው ተላላኪዎቹም ተይዘው እሷ ያለችበት ቦታ እናሳያለን፣ አንድ ቤት ነው ያለችው እዛ ውስጥ እናሳያለን ብለውት ነበር። ይዟቸው ሄደው ነበር። ሲሄዱ ጊዜ ግን ያ መረጃ አቤል እንዳያገኘው መጀመሪያ በቅድሚያ መረጃ ደርሷቸው ይሁን ምን ይሁን ብቻ የሚታወቅ ነገር የለም። አቤል ያ መረጃ እጁ ላይ እንዳይገባ ልጅቷ በመርዝ ገደሏት፣ መርዝ ሰጠዋትና አቤል ሲገባ ጊዜ ራሷ ስታወደቀች አረፋ የደፈቀች ነው። ገና አቤል አምቡላንስ ጠርቶ ምናምን ሐኪም ቤት እየተወሰደችው። ምክንያቱም ይሄም አንድ የተደረገ በእሷ ላይ የአቤል እጅ አሻል እንዲገኝበት ነው። አቤል ደግሞ ወደ አሁን ገብቶ ነው ልጅቷን የያዛት። ይሄ በጣም የሚያስገርም ነገር ነው። ከአንድ ጣጣ ወጣሁኝ ሲል ገና ሌላ ጣጣ ውስጥ ነው የሚከቱት እነዚህ ሰዎች። ለምን ይ ስድስት የሚባሉ ሴጣን አምላኪዎችን ለምን አቤል በዚህ ልክ እንደጠመዱት አላቅም። በየት ቦታ እንደደረሰባቸው እኔ አላቅም። እኔ ምንም አውቀው ነገር የለም። አቤል ደግሞ ሳያቅ ሄዶ ልጅቷ ነው የያዛት። ያዛት ወደ አሁን አምቡላንስ ተጠራ፣ አምቡላንስ መቶ ሆስፒታል እንደገባች ነው ሐኪም ቤት እንደገባች ነው ልጅቷ ህይወቷ አለፈ የተባለው። ልክ እነ አቤል ሲገቡ የሆነ ልጅ አምልጦ ነበር፣ ግን የአቤል ሰዎች ሁ እንደምታውቁ ጀግና ናቸው። በነሱ ዙሪያ የሚሰሩ ሰዎች ልጁ ተይዞ መቶ ነበር። ተይዞ ሲመጣ ጊዜ ያ ነገር እንዳይገኝባት ያ ነገር እንዳይገኝ የምታጸዳ ሰራተኛ እዛ ግቢ ውስጥ ተገኝታ ነበር። እሷ ምንም ነገር ልትናገር ፈቃደኛ አልነበረችም፣ ግን በመጨረሻ ነው ወኔ ምንም ነገር እንዳይገኝ ተናግሮ ነበረ። ሰራተኛ አሉ ሲ ሰራተኞችን ምክንያቱም የተገደሉ ሰዎችን ምንም አይነት አሻራና ምንም አይነት ነገር እንዳይገኝ የሚያጸዱ ሰራተኞችን አሉ። በስነ ስርዓት ካላጸዱ የሆነ ትንሽ ነገር ከተገኘ እነሱ መዛ ይገደሉና ሌላ ሰራተኛ ነው የእነሱ ቦታ የሚያጸዱ ብሎ እያንዳንዱ ተናግሮ ነበረ። አንድ ዮሀንስ ነው ዮሴፍ የሚባል ወፍራም ሰውየው። ስለዚህ እሷ እንደዛ ልታጸዳ ነው የመጣቸው ነበረው እኔ ምንም አውቀው ነገር የለም። ላጸዳ ነው የመጣሁት። ከእሷ ጋር የተጻጻፈ ልጅ ነው የተያዘው ነበረው። አዎ እሷ መርዝ ሰጥቻት ነው ምክንያቱም መርዞች፣ ምናምን ኬሚካሎች ይዞበት የመጣ ቦርሳ ጥሎ ነው የወጣው ነበረው ደንግጦ። እና ቤል ሲመጡበት ጊዜ ግን እንደምንም ተያያዘ ተያዘ እያንዳንዱ መረጃ ደግሞ አወጣ። ስለዚህ ልጅቷ ህይወቷ አለፈ። ይሄ ነገር ደግሞ ሆነ ተብሎ ነው የተደረገው። ለምን አቤል እንዲይዛት፣ ከዛ አሻራ እንዲገኝበት፣ አሁንም በዚህ ጉዳይ ላይ እንዲከሰስ ነው ያደረጉት። አቤል አሁንም ገና ትምህርት አይወስድም። በጣም ይቸኩላል። መቸኮል ጥሩ አይደለም። አንተና ሉል በጣም ነው የምትቸኩሉት። ብትረጋጉ ይሻላል። ለሁሉም ነገር ረጋ ብላችሁ የህግ አካላቶችን ማየት ያለበት። በእርግጥ አሁን ከአንተ ጋር የህግ አካላቶች ስላሉ ጠቀመህ፣ እንጂ የህግ አካላቶች ባይኖሩ ኖሮ ገና እንደገና በዚህች ልጅ ላይ መከሰስህ አይቀርም ነበር። ያው ልጅቷ ሆስፒታል እንደደረሰች ነው ህይወቷ ያለፈው። ስለዚህ ልጁ ተያዘ። ለምን እንደዚህ ያደረገ? በቃ እሷ ጋር ቪዲዮ ስላለ ያ ቪዲዮ ደግሞ የአንተ የሚጠቅምህ ቪዲዮ ስለሆነ የአንተ ሙሉ መረጃ ነጻ የሚያወጣ ቪዲዮ ስለሆነ ያ ቪዲዮ አሳልፋህ እንዳሰጥህ ትሎ ብላት፣ ቪዲዮን ተቀበላትና ልጅቷ እንኳን ራሷ ምስክር እንዳትሆን ምስክር እንዳትሆን ሙሉ በሙሉ ልጅቷን አጥፋት ተብዬን የመጣሁ ነበረው። እና ለምን እንደ አረፋ የተፋችሁ ተብሎ ሲጠየቅ ጊዜ ማለት የሆነ በመሳሪያ ብላት ወይ የሆነ ነገር ብላት ህይወቷ ሲያልፍ ድረስ ስለምትቆይ እራሳችን መርዛለን። ያ ነገረኛ ደግሞ ሁላችንም ከጎዳና የተነሳን ልጆች ናቸው። ከጎዳና የተነሳን እናት አባት የሌለን ማንም ጥያቄ የሌላቸው ልጆች ናቸው። እዛ ምንድነው፣ ምንድነው ካምፓኒ ነው የሚባለው ድርጅት ውስጥ ነው፣ ከላይ ትምህርት የሚያስተምር ምናምን ምናምን። ምክንያቱም ህግ አካላቶች መጥተው ሲያዩ ጊዜ እንዲያምኑን ውስጥ ግራውንድ ውስጥ ደግሞ እንዳለ ከጎዳና የተነሱ እናት አባት የሌላቸው ራሳቸውን ስተው የወደቁ እነሱ አንስተን ነው ምናሳድገው። እኔም ተጎዳና ተነስቼ ነው። ምክንያቱም እነዛ ሰዎች እኛ እናበላቸዋለን፣ እናጠጣቸዋለን። ከዛ በኋላ መርዝ እንዴት እንደሚቀመም ሰውን የቱ ቦታው ቢመታትሎ ህይወቱ እንዲያልፍ እያንዳንዱ የሚያስተምሩን አስተማሪዎች ስላሉ ግራውንድ ውስጥ ነው የምንማረው። ብዙ ብዙ ብዙ ከጎዳና የተነሱ ልጆች አሉ። እያንዳንዳቸው እንዴት እንደ ሰው እንዴት ማጥፋት ሰው እንደዚህ አይነት ሃይማኖት አለ እንዴ? በሃይማኖታችን ደግሞ ልጅ መውለድም ሚስት ማግባትም አይቻልም። እንዲቁሙ መቅረት ነው በቃ እና እኔም ሚስትና ልጆች አሉኝ። ያን ከእነሱ ተደብቄ ያገባሁኝ ነው። ምክንያቱም ልጆችና ሚስት እንዳለኝ ቢያውቁ ኖሮ እኔ ነኝ እና ልጆችን የሚያጠፉኝ። ለምን በቃ ይፈቀድን በኛ ሃይማኖት ማግባት፣ እና ሰው ማጥፋት ብቻ። ከጎዳና ልጆች አንስቶ ይለመልመሉ፣ ያበላሉ፣ ያጠጣሉ። ከዛ ይሄ አስጸያፊ የሆነ ድርጊት ያስተምረዋቸዋል። ከዛ ሰው መግደል ነው። ከዛ ቦታው ይጸዳል በቀንጹ ጥቅማቸው ምንድን ነው? ምንዶ? ምን አይነት ህሊና ያላችሁ ሰዎች ናቸው? እናንተ አሁን ሰዎች ናችሁ እንበል፣ አውሬዎች ናችሁ እንበል፣ ሴጣን ናችሁ እንበል። ስታወሩ እንደ ሰው ታወራላችሁ፣ ስትበሉ እንደ ሰው፣ ስትሄዱ እንደ ሰው ትሄዳላችሁ። እሺ እናንተ በምንኛ ሁኔታ ነው ከሰው ጋር የምትቆጠሩት? በየትኛው አማርኛ ነው እናንተ ሰው ብለን የምንጠራቸው? ማግባት አይፈቀድ፣ መውለድ አይፈቀድ፣ ብቻ እናንተ ጋር ሰውን ማጥፋት ነው ስራችሁ በሙሉ ሰው ማጥፋት፣ ሰው መግደል ለእንዴት እንደዚህ አይነት አረመኔት ምን አይነት ከውጭ ይምጡ ይሆን እንዴት በዚህ ልክ ይቀበላች አገራችን ላይ እንደዚህ አይነት ሰላሳ ዓመት በሙሉ ያ ድርጅት ከተከፈተ ሰላሳ ዓመት በሙሉ የሰው ህይወት መጥፋት የሆነ ሰው የሆነ ስህተት ከተሰራ ለምን ይሄ ሰራ ለምን እንደዚህ ተባለ የሚባል ነገር የለም ወዳውን ማጥፋት ነው ወዳውን መግደል ነው ስለዚህ ያቺ ልጅቷ የተገደለችው የአቤል ያ መረጃ እንደሰጠው አቤል በጣም ነው የተናደደው ቪዲዮን ተቀበልካት ወይ ስለጊዜ? አዎ ተቀብያት አለ። ሆሽ የት አለ? ወደ አሁኑ ስልኬን ሙሉ በሙሉ እንዳይገኝ ያጠፉት አለ። ለምን አቤል፣ ያ ቪዲዮ ቢገኝ ኖሮ ሙሉ በሙሉ ከዚህ ከራሄል ነፃ መሆኑን የሚያረጋግጥ ቪዲዮ እንደሆነ በደንብ ስለሚያውቁት። እሺ የራሄልና ስድስት ስልሳ ስድስት የሚባሉ ሰዎች በምንድን ነው የሚያገናኛቸው? እንዴት ይገናኛሉ? እኔ ነገር እኮ በጣም ከአይምሮ በላይ የሆነ ነገር እኮ ነው። በጣም ለምን በምክየት ይገናኛሉ። ክየት እሺ ፍቅረኛ ውስ የእነዚህ ሰዎች አባል ነው። የራሄል ፍቅረኛ አሁን የጠፋው የራሄል ፍቅረኛ የእነዚህ የ66 አባል አባል ነው ወይ ከእነሱ ጋብሮ ይሰራል። ወይ ከእነሱ ጋብሮ ባይሰራ ኖሮ እሱ ለምን ጠፋ? ለምን ሊጠፋ ቻለ? ራሄል እንደሞተች ራሄል ነብሷ እንደወጣ ለምን ሊጠፋ ቻለም? በምን ሁኔታ ነው ከአቤል ጋር እነዚህ ሰዎች የሚያገናኛቸው? አቤል በጥሩ ስራው ነው እንጂ በሌላ ነገር አይደለም። እሺ ያ ልጅት ወዳውን ይዘውት እንደመጡ አንቺ ነሽ ያሳሽኝ ቺ የምታጸዳዋ ልጅ አቤል ይዘዋት ነበር። አንቺ ነሽ ያጋለጽሽኝ፣ አንቺ ነሽ የእነዚህ ሰዎች አሳልፈሽ የሰጠሽኝ። እሰራልሻለሁ፣ ይሰሩልሻል፣ ቆይ የእጅሽን ታገኛለሽ። አንቺም እሷ ያለፈችበት ቦታ አንቺም ታልፍበታለሽ ብሎ ነው የዛተባት የነበረው። በቪዲዮ ተይዘዋል፣ በድምፅ ተይዘዋል፣ እዛ ልጅቷ በአቤል ፊት ሲያስፈራራት ስለዚህ እነሱ ሰው መግደል በእነሱ ጋር ቀላል ነው፣ ምንም አይመስላቸው፣ ምንም በቃ ዝንብ መግደል ብሉት። ለምን በቀለም ልምድ ሆኖባቸዋላ፣ አዳብተ አድርገውታል እንዲ አይምሮዋቸው። ምን አይነት እንቅልፍ ይተኛሉ ይሆናል? ህሊና ህሊና፣ እርግጠኛ ነኝ ህሊና እንዳይኖራቸው በሆነ ነገር ተወቅተዋል እንጂ ህሊና ያለው ሰው በየጊዜ ሰውን ህይወት ማጥፋት በየጊዜ ሰውን እንደማፍሰስ። ኧረ የሆነ ጊዜ ህሊናችን እኮ ይጸጸተናል። እኛ ሰዎች ስንባል እኮ ህሊና የሚባል ነገር አለ። ስለዚህ አቤል አሁን መፍጠን አለብህ። ይሄ ሰውዬ በደንብ መያዝ አለብህ። አውቆ ነው ወይ ቪዲዮውን አጥፍተውታል፣ ስልክ የቀምተው ያል ይልሃል እንጂ ይላለው እንጂ ወይ ደብቆ ይዞት ይሆናል። ስለዚህ አቤል መፍጠን አለብህ። ይሄ ሰውየ አሁንም በደንብ በህግ አካላቶች ይዘህ መጠየቅ አለብህ። ምክንያቱም ሆነ ብሎ አንተ ለማጥመን ነው የመጡት። ሆነ ብሎ አንተ ስህተት ውስጥ እንድትገባ ነው ያደረጉት። ምክንያቱም በልጅቷ ላይ አሻራህ ከተገኘ ሙሉ በሙሉ አንተ ጥፋተኛ እንድትሆነው የህግ አካላቶች ባይኖሩ ኖሮ አንተ አልቆልህ ነበር። ግን ፈጣሪ ሲያግዘህ አላ ሲያግዘ የህግ አካላቶች ከአንተ ጋር ነው የሚጓዙት። ለማንኛውም ለሁሉ ነገር እውነቱን ወጥቶ ደስተኛ የምትሆንበት ጊዜ ሀቅህ ወጥቶ ሁሉም የአንተ ተከታታዮች፣ ቤተሰቦች፣ ጓደኞች ከአንተ ጎን የቆሙ ሁሉ ደስተኛ የሚሆንበት ጊዜ ቅርብ ያርግልን። ወዳቸዋለሁ። ላይ ሼር አድርጉ። ባይ ባይ። መልካም ምሽት።